ጌታቸው ረዳ የሚመራው ህወሓት አዲስ ፓርቲ ለማቋቋም በሂደት ላይ መሆኑን ገለጸ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮች መካከል አንዱ ለቢሲ ገልጿል። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረጡትን አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብ እስክራይ ማድረገውን እንዳይረሱ። ባቶ ጌታቸው ረዳ የሚመራው ከህወሓት የተከፈለ ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደን ላይ መሆኑን ከአመራሮች መካከል አንዱ ለቢቢሲ ገልጸዋል። ይህ የአዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሐሳብ የሚከተል መሆኑ የተናገሩት አመራሩ በትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጥራት መወሰኑን ተናግረዋል። ስማቸው እንዳይገለጽ የጠየቁት እኒህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲው ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ መቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ ቶሪያ ስምነት እንዲፈረም ድርጅቱ እንደ አዲስ በቦርዱ መመዝገብ ተገቢ ያለመሆኑን ሲገልጽ ቆይቷል። የህዋ መሰረት ስጋት የፈጠረባቸው በአቶ ጌታቸው የሚመራ የህዋት ማዕከላዊ ኮሚቴ አባላት ከሳምንት በፊት ባወጣው መግለጫ በዶክተር ገብረ ጽዮን ገብረ ሚካኤል የሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማገኘታቸውን ገልጸዋል። በመሆንም ይላሉ የቢቢሲ ምንጭ፣ የህዋት ህጋዊ ስለሚያበቃ የህዋት የፖለቲካ ዓላማ ለማሳካት የሚያስችል አዲስ የፖለቲካ ፓርቲ ለመስረት ተገደናል ያሉ ሲሆን ፓርቲው ህግና ደንብ ፕሮግራሞች አርቀቀው መጨረሳቸውን ተናግረዋል። ምንጩ አክለው የደጋፊዎች ፊርማ በማሰባሰብ ላይ እንደሚገኝ ተናግረዋል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸው መስፈርቶች ገና ስላላሟላ እስካሁን ድረስ ለቦርዱ በይፋ ያቀረበው ጥያቄ እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድ ይህን ስብሰባ ለማ ለምዝገባ እየሄደበት ያለው ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩ ግለሰቡ ኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እንድናገኝ ብለን እንደሚጠብቁ ተናግረዋል። የትግራይ ሊበራል ዲሞክራሲ ፓርቲ የመሰረቱት ካሉ አንጋፋ ሰዎች መካከል የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና የህወሓት ፖሊ ቢሮ አባል የነበሩትና የትምት ዋና ስራ አስፈጻሚ በየነ መክሩ እንዲሁም ፕሮፌሰር ክንዲያ ገብረ ህይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናር ጄኔራል ታደሰ ወረደ የሚመራው የአሁኑ የትግራይ ጊዜ አስተዳደር ያንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት የሚደረገው ምርጫ እንደሚሳተፍ ምንጮች ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራሲ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ባለሀብቶች በየቀኑ ሰራተኞች ድረስ በአባልነት በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተናግረዋል። ከፓርቲ መስራቶች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር እና ፕሮፌሰር ክንድያ ገብረ ህይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስቴር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ እንደተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠቀሱት ከመስራቾች አንዱ የሆነው ግለሰብ ትግራይ ሊበራል ዲሞክራሲ ፓርቲ ከብልጽግና ጋር ልክ እንደሌሎቹ ሌሎቹ ከሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም ሲል ገለልተኛና ነጻ ፓርቲ ነው ሲል መልሰዋል በ1967 ዓ በደደቢት በረሃ የተመሰረተው ህዝባዊ ወያኔ ሓርነት ትግራይ ከትግራይ ጦርነት በኋላ በገጠመው አመራር ቀውስ ለሁለት ተከፍሎ እርስ በርስ ሲካሰስ ቆይቷል። ዶክተር ገብረ ጽዮን ገብረ ሚካኤል የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤው እንደ አዲስ እንዲካሄድ ተጠይቆ ነበር። ህዝባዊ ወያኔ ሓርነት ትግራይ እንደ አዲስ አልመዘገም በማለት የምርጫ ቦርዱን ጥያቄ ውድቅ አድርጎታል። ህዝባዊ ወያኔ ሓርነት ትግራይ እንደ ፓርቲ በቀጣዮቹ ሁለት ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው ሚል መግለጫ አውጥቶ ነበር። አቀፋዊ ውድድር በማሸነፍ ዜና ያደረገው ይሆን ነበር። ይህም ፍልስጤማውያን የተንቀሳቃሽ ትምህርት ቤት ዲዛይን ውድድር ያሸነፉት ኢትዮጵያዊ ናቸው። ዳንኤል ዋጁ፣ ቢንያም በውቃቱና ፍሬዘር አብርሃም ይባላሉ። 30 አመንት እንኳን አልደፈኑም። በኪነ ህንፃ ትምህርት ቤት የተመረቁት ዲግሪ እንኳ ቀለሙ አልደረቀም። የዓለም አቀፋዊ ውድድር ማሸነፍ ዜና ያደረገው ይሆን ነበር። ሶስቱ እጃቸውን ያፍታቱት በታዋቂው አልበር ደስታ አርክቴር አማካሪ ቢሮ ነው። ጎምቱ ነዳፊ አልበምና ብዙ ነገር ገልጦናል ይላሉ የሙያ አባት ናቸው። ፍሬዘር እና ቢንያም አሁንም እዚያው ነው የሚሰሩት። ቢሮቸው በብስራተ ገብርኤል የሚገኘው ሲሆን ከስራ ወጥተው ይገኛሉ። ሶስቱም ቀልድና ዋዛ ይወዳሉ። እርስ በርስ ሲቀላለዱ በጭራሽ ለቁም ነገር ጊዜ ያላቸው አይመስሉም። ሜካኒሳ ቢሮ እንደወጡ በረው ሜክስኮ ነው። እዚያው የሚያዘወትሩት አንድ ካፌ ነው። ዳንኤል ይጠብቁታል። እሱም ከሌላ ቦታ የሚመጣው ሁልጊዜ ሜክስኮ ዋቢ ሸበሌ ስር የሚገናኘው ካፌ ላይ የምንገናኘው ይላል። ለምን ያህል ካፌ እንደሚመርጡት ሲጠይቁ ሶስቱም ተመሳሳይ መልስ ይሰጣሉ። የድሮ ሆቴል ስለሆነ በአስተናጋጆቹ አስር ጊዜ ዘዙ እያሉ አይጨቃጨቁንም። ብዙ ጊዜ ግማሽ ሊትር ውሃ አለ የሚያዙት። ኬክ ለማዘዝ የሚሆን ቻፒ የለም ብለዋል። ቅመም የበዛበት ቀጭን ሻይ ብሎም ያዘው አስር ጊዜ እያማሰሉ አስር ሰዓት ተቀምጠው አስር ብር ከፍለው የሚወጡ አይነት ደንበኞች ናቸው። ምንም ማድረግ አይቻልም። እነዚህ ነቢና እዚህ ካፌ ለዘግ ባለ ሰዓት ቁጭ ብለው ወሬ ያወራሉ። ሶስት ወሬኛ ናቸው። በእርግጥ ወሬያቸው ሁልጊዜ ስለ ንድፍ ነው ስለ ኪነ ህንፃ ነው ስለ መስመሮችና ማገሮች ምሰሶች አወቃቀር ነው። ወደ ኢንተርኔት ከዘለቁም ዓለም አቀፍ የኪነ ጥበብ ህንፃ ውድድር ለማዳን ነው እንጂ ለሌላ አይደለም ይላሉ። በተለይ በኪነ ህንፃ ባለሙያዎች መረጃ የሚሰጠው አርክ ስቶ ማርጊን የሚባለው ድረገጽ ቀኝ ደንበኛቸው ነው። ከስንትና ስንት መከራ በኋላ ተሳካላቸው። በፊልስጤም ሀገር በዌስት ባንክና ካናአልን አህማር መንደር ለአደጋ ጊዜ የሚሆን ተንቀሳቃሽ ትምህርት ቤት የመንደፍ ዓለም አቀፋዊ ውድድር ተሳታፊ አሸንፈዋል። እርግጠኛ አንደኛ አልወጡም። አንደኛ ወጡት ጣሊያዊ ነው። ጣሊያን ንድፉ ላይ ብርቱ ናቸው። የብር ሜዳሊያ ላይ ግን ወደ ኢትዮጵያ አምጥተዋል። ውድድሩ በጣም ከባድ እንደሆነ ሲገልጹ፣ እርግጥ ነው በዚህ ዘመን ብዙ አይነት የሰፈር ውድድር አለ፣ ድሉም ሁሌ ድል አይደለም ብለዋል። እነቢናም የተሳተፉበት ውድድር ግን የዋዛ ውድድር አልነበረም። 231 የኪነ አወጣት ደጋፊ ከመላው አለም ተሳትፈውበታል። ቻይና፣ ኢራን፣ አሜሪካና ሩሲያ ነገሩ ነዳፊነት ጦርነት ይመስላል። የውድድሩ ክብደት አንዱ ማሳያ የተወዳዳሪዎች ቁጥር ስብጥር ብቻ አይደለም፣ የዳኝኖቹ ማንነት ብዙ ይናገራል። ቢኒያም እንዲህ ይላል። ለምሳሌ የመሀል ዳኛው ኤሌሃድሮክ አራቫን ነው። አስበኋል። በእርሱ መደነቅ ማን ነው? ደግሞ ኤርሃድሮን የሚለውን የቺሊያዊ ነዳፊ ነው። በኪነ ህንፃ ሎሬቲ የሚባል ሰው ነው። አውሮፓውያኑ በ2016 የፕሪዝንክ ኪነ ህንፃ ሽልማት አሸናፊ ነው። ፕሪቲዚንክ ሽልማት ማለት የኪነ ጥበብ ህንፃ የኖቤል ሽልማት ሽልማት እንደማለት ነው። እርሱ የፈርንዲ ሸንጎ ወይም የመሀል ዳኛ ይሁን እንጂ የመስመር ዳኛው በዘርፉ ከባድ ሚዛን የሚባል ነው። እነ ሌዝን ኮሎን እና ቶሊስ ኦሎንም ሎተሪ ሀሚድና ዴቪድ ሳንደር በሙያው ላይ ያወቁ ናቸው። እነዚህ ውድድር እንግዲህ በቢኒያምና ዳንኤል ፍሬዘር የብር ሜዳሊያ ላይ ወደ ኢትዮጵያ የመጣበት አገራችን ወጣት ነዳፊዎች በቁም ነገር የሚጠፉ ብዙ ሰው የለም። ወጣቶች የሚያምን ደንበኞች ማግኘት ብርቅ ነው። ለወጣቶች ነዳፊዎች ብዙ ስራ የለም። በእነሱ ቋንቋ ወፈለም ይሉታል። ይህ ነገር እስከ ቢኒያም ወደ ዓለም አቀፋዊ ውድድር ፊታቸውን እስኪያዞሩ ሳያደርግ አልቀረም ይላል። ግን ቀላል ነገር አልነበረም። በመላው ዓለም ይመረክላል ትግል መራራ ሆኖ ያገኙት። ከፍልስጤም ውድድር በፊት ብዙ ውድድር ተወራርናል ውርቀናል፣ ይላሉ እነ ቢንያም ጥሩነትም። መውደቅ አይቀሩም አቧራን አራግፈው እየተቀላለዱ ይነሳሉ። አንድ ጊዜ ለሁለት ጊዜ አንዳንድ ጊዜ ደግሞ ለሶስት ሆነው እየተጓደኑ ይታገላሉ። ለምሳሌ በሴኔጋል የሚገኘው የህፃናት መንደር ከአራት ዓመት በፊት ተወራረው ነበር፣ አልቀናቸውም። ከዚያም ደግሞ በሞዛምቢክ የሴቶች ትምህርት ቤት ንድፍ ውድድር ላይ ተሳተፉ፣ ስማቸውን ያነሳ የለም። በዛምቢያ የስደተኞ ንርፍ ስራ ተወዳደሩ። የመጀመሪያው ዙር ቢያልፉም አልተመረጡም። እጅ ሳይጡ ፖላንድ የተዘጋጀው የቱሪስት ማማ ዋቺንግ ታወር ንድፉ ሞከሩ። ከቁብ አልቆጠራቸውም አልነበረም። ለአምስተኛ ጊዜ በህንድ ሀገር የማህበረሰብ ማዕከል ግንባታ ሞከሩ። አሁንም አልሆነም። ከብዙ ጥረት በኋላ የፍልስጤሚያን ተንቀሳቃሽ ትምህርት ቤት ዲዛይን ነው የሞከሩ። ይህም ማለት ከ231 ተወዳዳሪዎች ሁለተኛ ደረጃ በማግኘት ያሸነፉት የኢትዮጵያ ነዳፊዎች ናቸው። ሀሳቡ በፍልስጤም ዌስት ባንክና ካናል አህማር የሚባለው ሰፈር ላይ ለአደጋ ጊዜ የሚሆን ትምህርት ቤት ዲዛይን ማቅረብ እንደሆነ ገልጸናል። እንዴት አይነት ትምህርት ቤት ይሁን፣ እንዴት ድግስ ድንኳን የሚተከለው የሚነቀለው፣ ንድፉ ምን ይመስል የሚለው ጥናት ብቻ ሶስት ወር ፈጅቶባቸዋል። እርሳስ ከመቅረጻቸው በፊት አእምሯቸው መቅረጽ ነበረባቸው። ፍልስጤማውያንን ማጥናት አስፈለጋቸው። የአካባቢ መስተጋብር፣ መጠነኛ ታሪክ፣ ባህልና ኗሯን ለማወቅ ብዙ አነበቡ። ይህን ለማጥናት የተገደዱበት በራስ ፍላጎት ሳይሆን ለንድፍ እንዲረዳቸው ነው። ያገኟቸው ጥሬ ሀቆይ ግን ግን አስደንግጧቸዋል። አንዳንዶች ግን አይን ገላጭ ነበሩ። አንዳንድ ነገሮች ስትፈትሽ በተፈታኝ ሁኔታ ነው ፍልስጤማያን የሚያኗሯቸው ይላል ዳንኤል። ሌሎች ግን ነገሮች ሚዲያ ስለ ፍልስጤም ከሚያወሩ በተቃራኒ ሆኖ አገኘው። ለምሳሌ ፍልስጤም ጨርቅ ምርትና በንግድ ባንድኦት ገናና እንደነበረች አወቁ። በዚያ ዘመን ፍልስጤማያን ከግመልና ከፍየል ጸጉር ጨርቅ ያመርቱ ነበር። አምርተም ለገበያ ሲያቀርቡ ነበር። ጎዝ የሚባለው የሕክምና ፋሻ የተፈጠረው ፍልስጤም ነበር በ13ኛው ክፍለ ዘመን። ጎዝ የሚለው የእንግሊዝኛ ስሙ ጋዝ ከሚል የመጣ ነው መሆኑን አወቁ። እነ ቢንያም ፍልስጤማያን አኗኗር ሲያጠኑ ሌላ ያስገረማቸው እስራኤል በኃይል በያዘችው ግዛት፣ ለምሳሌ ዌስት ባንክ፣ ፍልስጤማ የሚኖሩበት አሁናዊ ሁኔታ ነው። ፍልስጤሞች ቤታቸውን በምን ዲዛይንና በምን አይነት ቁስ መስራት እንዳለባቸው የምትወስንላቸው እስራኤል ናት። ብረትን ለኮንስትራክሽን መጠቀም አይቻልም። ክልከላው መሰረት አለው። ፍልስጤማያን በኋላ ብርቱ ብረቱ ለጦር መሳሪያ እንዳይጠቀሙበት በሚል ነበር። የቢኒያም ተንቀሳቃሽ ትምህርት ቤት ዲዛይን ብረት ሊጠቀም እንደማይችል ተረዱ። ፎረን ከዲዛይኖች ውስጥ ማድረግ ነበረባቸው። የግንባታ እቃዎች ማዕቀብ ስላለው ዲዛይነሮች ላይ ኢኖቬሽን እንዲሆን አስገድዶናል በማለት ፈጠራው ሌላ አማራጭ መፈለግ እንዳስፈለጋቸው ዳንኤል ይናገራሉ። ሌላው ያስገረማቸው የጣራው ቀለም ጉዳይ ነው። ፍልስጤማውያን ከእስራኤል ጋር የሚኖርባቸው ሰፈሮች ፍልስጤማውያን ቤቶች ጣሪያ ላይ ቀለም ቀይ ቀለም መቀባት አይችሉም፣ ይላል ዳንኤል። ይህ የሚረዳው ችግር ቢፈጠር ፍልስጤምን በአየር ላይ ለይቶ መምታት እንዲረዱ ነው። በእነዚህ ዝርዝሮች ጥናት የዲዛይኑ ፅንሰ ሐሳብ ለማጎልበት ተጠቅመውባቸዋል። ተንቀሳቃሽ ትምህርት ቤት ለመገንባት የሚለው ቁሳቁሶች በዚህም ጥናት ተለይተዋል። ትምህርት ቤት ቶሎ ቶሎ ተነቃቅሎ ወደ ሌላ ቦታ የሚወስድ መሆን አለበት። ወደ ሌላ ቦታ ለማንቀሳቀስ ቀላል መሆን አለበት። የተነቃቀለው በኋላ ደግሞ ቶሎ መገጣጠም መቻል አለበት። በአጭሩ ፍልስጤማውያን አካባቢዎቹን መምሰል አለበት፣ ይላል የጨርቅ ሕንፃ ይሉታል እነ ፍሪዘርና እንጨት የተዋቀረ ግን ደግሞ አኮሪዶን ሙዚቃ መሳሪያ የሚሰበሰብ ተመሳሳይ መጠን ዙሪያ ያላቸው ሞዱላር መማሪያ ክፍሎች ናቸው። በሌላ አነጋገር ትምህርት ቤቱ ጦርነት ሲጀመር ልክ እንደ ቦርሳ በፍጥነት ተሸክፎ የሚወሰድ ሊሆን ይገባል ብለዋል። ሶስት ወጣቶች የኪነ ህንፃ ለመምረጣቸው በራሳቸው ምክንያት ነበራቸው። ዳንኤል ትዝ የሚለው ከልጅነቱ ጀምሮ የስዕል ግንዛቤ ነበረው። ክረም ሲመጣ አዲስ ደብተር ያዘጋጃል። ወንበርና ጠረጴዛ መውጫ ደረጃዎች ሲሰለቸው ደግሞ ሁለተኛ ደረጃ ሲደርስ ኪነ ህንፃ የሚባል በእርሱ በኩል የተሳተፉት ትምህርት ዘርፍ። መኖሩን አወቀ። አርቲክቸር ባልማር ወደ ስፔስ ሳይንስ ዘርፍ የማዘንበል ይመስለኝ ነበር ይላል። ፍሬዘር ደግሞ አስራ ሁለተኛ ክፍል ሲደርስ በደንብ ነገር የተገለጠለት የቅርብ ጓደኛ አርቲክቸሮች ይማር ስለነበር በዚያው ተሳበ። በአዲስ አበባ ዩኒቨርሲቲ ሲገባ አርቲክቸር መግባት ፈተና እንደሆነ ሲያውቅ ደነገጠ። ኪነ ህንፃ ባይሳካል ምን ይወጣል ብሎ አሰበ። መጠባበቂያ የሚሆነው ሌላ የትምህርት ዘርፍ አስፈለገ። ዩኒቨርሲቲ ሳሉ አርክቴሬተር ዘገየ ኪነ ህንፃ ለተማሪዎች ሲያስተዋውቁ ፍሬዘር ልቡ ሸፈተ። ተፈትኖ የሚወደው ትምህርት ተማረ። አርክቴክተር ባልሆን ምናልባት ሜካኒክ ኢንጂነር ሆኖ ነበር ይላል። የቢንያም ከሁለቱ ይለያል። ድሮ ህንፃን እያለ ቤታቸው ሊገነባ የሚመጣው ግንበኛ ነበር። አናጺም አክብሮት ነበረው እርሱ ናቸው ንሽጣ ውስጥ የከተቱት ግንበኛና አናፂ በጥያቄ አደርቃቸው ነበር ይላል። በልጅነቱ ሲያስተዋውቅ ተግባብቶ በጋራ መስራት ቀላል አይደለም። በተለይ የፈጠራ ስራ በደንብ በደቦ መስራት ፈታኝ ነው ይላል። ሁሉም ሰው የራሱ ፈጠራ የላቀ ይመስለዋል። በነ ቢንያም እንዴት ተወጡት? ብዙ ጨርቃጨርቅ ጨርቅ እንደነበር አይከድም። ይህ ነገር ትምህርት ቤት እያለን ጀምሮ የነበረ ነው ይላል ቢንያም። በሂደቱ ግን እየበሰሉ መጡ። ዛሬ ተጨቃቀው የተለያዩ ሀሳብ ነገር ጭራሽ ቦታ ተቀይረው ልክ ነበርክ መባባል ባልመጣ የቁም ነገር ጭቅጭቁ ኢጎ ነው ወይስ የሐሳብ የሚለው ነገር ይላል ፍሪዘር ቢኒያም ደግሞ እንደውም በጣም ያጨቃጭቀን የነበረው ዲዛይኑ ይልቅ ሐሳቡ ይላል የሻይ ሂሳብ ማን ከፍል የሚለው ነበር ሲል ይቀልዳል አንዳቸው ይወዳደሩ እንጂ እናሸንፋለን አላሉም ነበር ቢሆን ግን ተስፋ ማድረጋቸው አልቀረም ዳንኤል ውጤቱ ይፋ የሚሆንበት ሰዓል ለክፍቱ ስልኩ ባትሪ ተሟጧል ወደ ጉዳይ ሄዶ ቢሮ ገብቶ ስልኩን ኋላ ቀልቦ ሲመለከት ያየው ማመን አቃተው አላስቻለውም ቢሮ ውስጥ ጮኸ ይላል የመጀመሪያ ደወሉን ዜና ያበሰረው ታዲያ በላፕቶፑ ዋትስአፕ ጓደኛው ነበር። ባለውለታው ፍሬዘር ደግሞ ውጤቱ የሚገልጽበት ወጥ ወደ ቢሾፍቱ እየተጓዘ ባልደረባው ቢኒያም ነው ደውሎ የነገረው ሚኒባስ ውስጥ ለመጮህ ፈለግኩ፣ ግን አልተቻለም ይላል የተሳፋሪ ትዝብ ተፈራው ይላል ቢኒያም በበኩሉ አለወትሮ ድረገጹ ላይ አፍጥጦ የዋለው ያን ቀን አንደኛ ከወጣን ጣሊያን ቀጥሎ ስሙ ሊመለከት ግን አላመነም ዳኞቹ የሰጡት አስተያየት ቢኒያምን ይብለጥ ተነካ በተለይ በአለም ላይ የኪነ ህንፃ ሎሬት የሚባለ ኤሊሃርድሮን አርቫን ስለ ስራ የሰጡት አስተያየት ሲያነበው ስሜታ ሆን ያለቀስኩ ይላል። ኤልሃር ኢትዮጵያ ወጣቶች ስለሰጡት የትምህርት ቤት ንድፍ አስተያየት ሲሰጥ ሰላማዊ አውድ የሚያሰፍን በነውጥ ውስጥ ያሉ ተማሪዎች እርገት የሚያደርግ ነው ሲል ጽፏል። የእኛ ዲዛይን ፅንሰ ሀሳብ ያለንም መፍጠር ነበር። በቀላል ቁሰዎችና በጨርቅ የሚሰሩ ቢያስፈልግም የሚከሽፍ ትምህርት ቤትን የነደፈ ይላል ቢንያም ሀሳብ ወይም ሽንጣቸውን ያገኙት በድዌይ ከሚባል ቦታ ላይ የተዘዋወሩ የመኖሪያ የህዝብ ህይወት ከነበራቸው ጥንት ፍልስጤማውያን ምድር ከኖሩ ጎሳዎች ነው። እነ ቢንያም አሁን ታላቅ ኤልሃርዶኖ ብቻ ሳይሆን ወላጆቻቸውም ኮርተውባቸዋል። ወላጆቻቸው ምን እንደሰሩ በቅጡ ባይረድም ልጆቻቸው ልጅ ትልቅ ደረጃ ድረስ ይላሉ። ሶስቱም ዝናቸው ግን ከቤተሰብ ብዙ ምርቀት አልሄድም እንደነሱ ወጣት ከሆነ ነዳፊ ዘንድ ግን ገነዋል። ሰሞኑን ወጣቶቹ አርቲሬቸሮች እየመረጡ ያማክራሉ። መንገድ ላይ እኛ ሳዩን ይላሉ ይላል ፍሬዘር። ቢቢሲ ድሉ ምን አዲስ በር ከፈተላቸው ብሎ ጠይቋቸው ነበር። ወጣቶቹ ምንም አሉና ዝም አሉ። ቢንያም ግን ላፍታ አስቦ እንዳለ አንዲ አዲስ በር አልከፈተልን ይሆናል፣ የራሳችን የውስጥ በር ግን ከፍቶልናል። አሁን በራሳችን ማመን ጀምረናል። ቢንያም የውስጥ በር ተከፈተልን ያውም ይህም ነው ይላል። የከቤት እስከ ከተማ የተሰኘው የሬዲዮ ፕሮግራም አሰናጅና የኪነ ህንፃ መምህር አርክቴክተር ማህደር ገብረ መድህን ወጣቶች እንግዲህ ባደረጉት አንድ መሰናዶ እንዲህ ሲል አራቆቱን ገልጿል። በዳኝነት የተሰየሙት ስመጥር የዓለም የስነ ህንፃ ጥበቦች አእምሮች ውስጥ ችሎታ ያላቸው ወጣት ኢትዮጵያ አርክቴክተሮች አሉ ብለው እንዲያስቡ ማድረግ በራሱ ቀላል ሀገራዊ ድልም አይደለምን? ይላል ልክ ሳይሆን አይቀርም ሲሉ ይደመድሙታል።